ሰላም እንዴት ናችሁ? ያለ ነው እንግዲህ ዴማሆፕ ሪል ስቴት ቢሮ ውስጥ ነው። ዴማ ሆፕ ሪልስቴት እንደሚታወቀው አራት ሳይቶች ላይ እየገነባ ያላቸው ያለቁ ቤቶች አሉት ማለት ነው። በቅርቡ ደግሞ አዲስ የወጣ ሳይት አለ። እሱን ለማስተዋወቅ ነው እዚህ ጋር ያለሁት ማለት ነው። ግንባታው ገና እየተጀመረ ያለ ሳይት ነው። ሳይቱ የሚገኘው ከመገናኛ ወደ ሲግናል ስንሄድ አንድ ድልድይ አለ። መብራቱ ጋር ሳንደርስ የምናገኘው ድልድይ አለ። ድልድዩ ጋር ነው ሳይቱ ያለው። ለንግድ ሱቆች ለአፓርትመንት ቤቶች የሚሆን ጂፕላስ 20 የሆነ 3 ቤዝመንት ያለው ህንጻ ነው እየገነባን ያለነው ማለት ነው። ጅምር ላይ ያሉ ቤቶችን ደግሞ ስንገዛ የምናገኛቸው ጥቅሞች ይኖራሉ። እነዛ ጥቅሞች ጥቅሞችን እንግዲህ እኔ ሰብሰብ አድርጌ በሶስት ከፍያ አስቀምጫቸዋለሁ ማለት ነው። አንደኛ ገና ጅምር ላይ ያለን ቤት ስንገዛ፣ ከመሰረቱ ጀምሮ ህንጻው በምን በሚመስል ጥራት እየተገነባ እንዳለ እናውቃለን። ሁለተኛ ነገር ደግሞ ከካምፓኒው እኩል ስለሆነ የምንሄደው ብዙ ጊዜ የሪል ስቴቶች የሚጠቀሙት እኛም ደግሞ እንደ ካምፓኒ የምንጠቀመው የፕሮግረስ የተከተለ አከፋፈል ስለሚሆን ማለት ነው፣ በፕሮግረሱ መሰረት ከድርጅቱ ጋር እኩል ነው የምንከፍለው የሚሆነው ማለት ነው። ስለዚህ ክፍያ ላይ ሁለተኛ ሶስተኛ የሚመጡ ክፍያዎች ላይ አንጨናነቅም። በሶስተኛነት ደረጃ ደግሞ ገና መሬት ስር ያሉ ቁፋሮ ላይ ያሉ ሳይቶችን ስንገዛ ሳይት ላይ ቤቶች ስንገዛ ወይም ንግድ ሱቅ ሊሆን ይችላል፣ የሚቀመጠው ዋጋ ቅናሽ ነው የሚሆነው። ያ ቅናሽ ደግሞ ከፍ ካለ በኋላ ማናገኘው ነው የሚሆነው። ስለዚህ የምናተርፈው ብር በደንብ ይኖራል ማለት ነው። በተጨማሪም ደግሞ ከዚሁ ጋር ተያይዘው ቅድሚያ ክፍያ የምንጠየቀው አሁን እኛ አዲስ እንዳወጣ ነው ፕሮጀክት ከሆነ 15 ፐርሰንት ብቻ ነው። ያ መሆኑ ቀለል ያደርገዋል አከፋፈል ሲስተሙን ማለት ነው። ከፍ ካለ በኋላ ግን ብዙ ጊዜ 40 ፐርሰንት፣ 50 ፐርሰንት ልንጠየቅ እንችላለን እና ቶሎ አፎርድ ለማድረግም ቀለል ያለ ነው የሚሆነው ዋጋው ቅናሽ ነው የሚሆነው ከዛ ደግሞ ግንባታውን ገና ከመሰረቱ ጀምሮ የምናይበት ሁኔታ ይፈጠራል ማለት ነው። ስለዚህ እንግዲህ ይህንን መረጃ አይታችሁ እንደዲ ማሁ በደንብ ጥራት ያለው ነገር ስለምንሰራ ከዚህ በፊትም እንግዲህ ያንን ስላስ መሰከርን ማለት ነው። ብትደውሉልን ጥሩ እንግዲህ እድል ነው የምታገኙት ማለት ነው። የቤት አማራጮች አሉን ከስልሳ ሰባት ካሬ ጀምሮ አሁን ያልኳችሁ ሳይት ላይ ማለት ነው። እንዲሁ ደግሞ የንግድ ሱቆች ከአስራ ሰባት ካሬ ጀምሮ እስከምትፈልጉት ድረስ የንግድ ሱቆች ይኖራሉ። የንግድ ሱቆች ላይ ደግሞ በተረፈ ማለት የምፈልገው ነገር አካባቢው ለሾላ ቅርብ እንደመሆኑ ሾላ እንግዲህ ከመርካቱ ቀጥሎ በጣም ብዙ ሚሊዮን ሰዎች የሚገበያዩበት ቦታ ነው። ብዙ ሰዎች እንግዲህ በቀን ውስጥ የገበያ ልውውጥን የሚያደርጉበት ቦታ ነው። በጣም ብዙ ሰዎች የሚተላለፉበት መንገድ ዳር ያለ ሳይት ስለሆነ እንደ ሱቅም ደግሞ በደንብ ጥሩ እድል የምታገኙበት ነገ ለን ብታከራዩት ብትሸጡት፣ ለራሳችሁም ደግሞ ስራ ቢዝነስ ጀምራችሁ ብትሰሩበት የምታተርፉበት ቦታ ነው የሚሆነው ማለት ነው። ስለዚህ ይህንን እድል እንግዲህ እንደ ዴማሆ ሪል ስቴት ይዘንላችሁ ቀርበናል የሚለውን ነገር ለማስተዋወቅ ነው ዛሬ የመጣሁት። ከስር ስልኮች እናስቀምጣለን። በእነዛ ስልኮች እየደወላችሁ እንግዲህ የድ ተጠቃሚ መሆን የንግድ ሱቅ ባለቤት የቤቱን ባለቤት መሆን ይቻላል። አመሰግናለሁ።